ምንድን ነው ግዴታ፣ ከአንቺን በፊት ምንም ግንኙነት ላይኖረ ነው። አዎ ሀይሚ፣ እውነት አሁን ተቀበይ። ከአንቺ በፊት የነበረውን ነገር አይመለከትሽም። አይሚ ከአንቺ በፊት ስለነበረ ነገር አይመለከትሽም። ምክንያቱም አሁን ይሄ ፎቶ የላከችልሽ እራሷ የቀድሞ የቡርኬ ፍቅረኛ ናት። እኛ መረጃው ደርሶናል። ኦኬ፣ የቡርኬ የቀድሞ ፍቅረኛ ናት። ምክንያቱም እንድትታዩ ስለምትፈልግ፣ ህይወታችሁን መረበሽ ስለምትፈልግ አንቺና ቡራ እንድትለያዩ ፍላጎቷ ስለሆነ እናንተ ደግሞ ልትለያዩ ደግሞ የምትችሉት ደግሞ በምንድን ነው እናንተ ልትለያዩ የምትችሉት በምንድን ነው? እንደዚህ የቆዩ የሆኑ ፋይሎችን በመክፈት ነው። አትነቂም። እንደ አንቺ ለሰው ብለሽ የምትወጂውን ውድሽን ፍቅርሽን ለሰው ብለሽ ትታያለሽ። እንደ እና እናውቃለን የእሱ ፍቅረኛ ያለችው ውጪ ነው፣ ኢሮፕን ያለችው መረጃው ደርሶናል። ኢሮፕን ያለችው ግን ቡርኬን እንድትታይላት እና ቡርኬ መውሰድ ትፈልጋለች ገባሽ ቡርኬ እንድትተይላት ነው አላማዋ። ገባሽ? ስለዚህ ከዚህ በፊት ሳይግባቡ እሷ ጥላው የሄደችውን አሁን ከአንቺ ጋር ህይወት ሲጀምር የአንቺን ህይወት ለመረበሽ ድሮ ከሱ ጋር የነበረ ከሱ ጋር የተነሳችው ኢትዮጵያ እያለች የተነሳችውን ፎቶ ላከችልሽ። አንቺ ደግሞ በዚህ ተናድሽ መሆን የለበትም ሀይሚ። ከሱ በፊት የነበረ ነገር ከአንቺ ፍቅር በፊት የነበረ ነገር አይመለከትሽም። አንቺ ማንኛውም ሰው ያለፈ ላይፍ አለ ሁላችንም እኔ ራሱ አለኝ ያለፈ ላይፍ። የምሬ ንምላችሁ የአያስኩል ላይፍ አለኝ። የአያስኩል ላይ ቦይፍሬንድ ነበረኝ እና ስቴል ከሱ ጋር አይደለሁኝም። ሰው ከዛ ሰው ጋር የነበረኝ ፎቶ ሁሉ አሁን በህይወቴ ላይ ያለው ሰው የሊጠይቀኝ አይገባም። ያ ያለፈ ታሪክ ስለሆነ ማለት ነው። ገባሽ። እስኪ አስቡት አሁን ጋይ፣ እናንተ የትምህርት ቤት ጓደኛ፣ የትምህርት ቤት ፍቅረኛ ኖሯችሁ የሆነ ሰዓት ላይ እርግጠኛ ነኝ የትምህርት ቤት ፍቅረኛ ያልነበረው ሰው አይኖርም። በተለይ ሀይስኩል ወይም ደግሞ ኤሌመንተሪ ከሰባተኛ ክፍል ስምንተኛ ክፍል ጀምሮ ፍቅር ፍቅር እንጫወታለን፣ ይሄ ያለ ነው። ኦኬ ሶ፣ ከእሱ ጋር ነው እስካሁን ያላችሁት? አይደለም። ከእሱ ጋር አይደለም ያለው ሌላ ህይወት ውስጥ ሌላ አለም ውስጥ ገብተ ሊሆን ይችላል። ያ ማለት ግን ያለፈ ታሪኬን የሚወቅሰኝ አካል ሊመጣ አይገባም። ስለዚህ ሀይሚ አሁንም ቢሆን የእውነቴን ነው ምልሽ፣ በእጅሽ የያዝሽውን ሰው በገዛ እጅሽ ማጣት የለብሽም። ኦረዲ እሷ የምትኖረው ሌላ ዓለም ነው፣ ሌላ አገር ነው። እሷ ስለ ላከችልሽ ስልክሽን አፈላልጋ ተቀባብላ እንደ ላከችልሽ መረጃ ደርሶናል። ደርሶናል መረጃ ከአንቺ በፊት ከሱ አንቺና እሱ ከመተዋወቃችሁ ሪሌሽንሽፕ ከመጀመራችሁ በፊት ለሆነ ነገር ቡርኬ አይመለከተውም፣ አይመለከተውም። ወንዶች ስሜታ እንዳውም ሞኝ አትሁኝ፣ በዚህ ግርግር ማለት ነው በዚህ ግርግር ልጅቷ ሌላ ዓለም ውስጥ ገብታ ተደስታ አሁን ትደሰታለች። እንደዚህ ስትጣሉ ስትጋጩ ምናምን ደስ ይላታል ልጅቷ። ምክንያቱም የምትፈልገው አንቺ እናሱ መለያየት ነው፣ ገባሽ? አንቺ እናሱ ከተለያያችሁ አሁን እሷ የምታስበው ቡርኬ በአንቺ እጅ እንዳለ ነው የምታስበው። ከአንቺ እጅ ደግሞ ቡርኬን ማውጣት ከቻለች ደግሞ እሷ ቡርኬን የማግኘት እድሏ ሰፊ ይሆናል ማለት ነው ልጅቷ። ገባችሁ? አስቡት። እቺ ልጅ ከስንት ዓመት በፊት የቡርኬ ፍቅረኛ ነበረች። እኔ እንደሰማሁት መረጃው እንደደረሰኝ ከሆነ ማለት ነው ገባችሁ። አሁን ግን ኢትዮጵያ ከወጣች ከስንት ጊዜያት በኋላ ቡርኬን ፍለጋ ለሀይሚ እንድትተውላት ሀይሚ ቡርኬ የኔ ፍቅረኛ ነው ብላ ላከችላት። ቪዲዮን ፎቶም ነው የላከችላት። በዚህ አጋጣሚ ጋር ስላላወቃችሁ ማለት ነው። ቪዲዮም ፎቶም ነው የላከችላት። ቪዲዮም ፎቶም ነው የላከችላት። ያ ማለት ግን በቃ ፍቅር ላይ ስትሆኑ ብዙ ፎቶ ብዙ እን የራስን ነገር ይደረጋል። ስለዚህ ያ ያለፈ ነው እያስረዳሽ ነው። ቡርኬ ደግሞ እየነገርሽ ነው አንቺ ስላለፈው ከአንቺ በፊት ስለነበረ ነገር መናገር የለብሽም እያለሽ ነው። ስለዚህ ምን ይፈጻፈጽ? ጋይስ መሰይናል በለውም ነው በዚህ አጋጣሚ ምሳ እራት በሉት በቃ እና ምን ልንፈልግ ነው? ያለፈ ታሪክ ያለፈ ነው። ያለፈ ታሪክ ያለፈ ነው። ስለዚህ አይመለከትሽም አይመለከትሽም ሀይሚ፣ ፕሊዝ፣ ከዚህ ውስጥ ውጭ ሞኝ አትሁኝ። አንቺ እኮ ሞኝ ነሽ፣ የቧነሽ ሰዎች የሚሉሽን ነገር ሁሉ ስለምሰሚ ነው ስለምሰሚ ማለት ነው። እና ጋይስ፣ ምሳ ለምንድነው እስካሁን ያልበላሹው ምናምን የምትሉ ልትኖሩ ትችላሉ። ያው ስራዬም ብዙ ጊዜ መኪና ላይ አደለው። መኪና ይዤ እወጣና ስዞር ስዞር ስዞር ስዞር እመጣና መንገድ ላይ ማዘዝ ፈልጋለሁ፣ ሰንድሮች ምናምን። ግን ዶሮ አልወድም እኔ ዶሮ አልበላም ሸዋርማ በርገር፣ ምናምን አልወድም። አልወድም ሳይሆን ዶሮ አልወድም። እኔ ዶሮ ደስ የሚለኝ የኢትዮጵያ ዶሮ ነው የምወደው። እናም ለዛ ነው ያልበላ ለማለት ነው ባጭሩ። ቤቴ ግን ደርሼ እየበላው ነው፣ ቆንጆ ምግብ የሚጣፍጥ ምግብ እየበላው ነው። ኦኬ ኤኒዌይስ። እና ይሄ ነው ያለው ነገር ማለት ነው ጋይስ አይደለ። ሀይሚ ስላለፈ ነገሯ ስላለፈ ታሪኳ ቡርኬ አይመለከተውም። ቡርኬም ደግሞ ስላለፈ ታሪኩ ስለ ቡርኬ ስለ ድሮ ፍቅረኛው ምናም ምናምን ነገር ሀይሜ አይመለከታትም። ሀይሜ የሚመለከታት ሀይሜና ቡርኬ አንድ ላይ ከሆኑ በኋላ አንድ ላይ እያሉ ሌላ ሴት ከያዘባት ቡርኬ ጥፋተኛ ነው። ቡርኬ ጥፋተኛ ነው። ስለዚህ ይህን ያለው ነገር ጋይስ። ይህ የበላት ለምንድን ቪዲዮ የምትሰሪው ካላችን ጌታ አላችኋለሁ ልወጣ ነው። ለስራ ልወጣ ስለሆነ ሰአት ስለሌለኝ እንደዚህ የበላበላበላበላ ያለሁኝ እናንተን የሚያወራው በዛው ለመውጣት ብዬ ነው ማለት ነው። ገስ እናንተም ደግሞ የምትሰድቧት ካላችሁ ደግሞ ስላለፈ እንዴት ሰው ልጅ እኮ ባለበት አይቆምም። በተለይ ደግሞ ፎቶ አይ በተለያየ ፎቶ እየለጣጠፋችሁ ምናምን ነገር የምትሰድቧት ሰዎች ባትሰድቧት ሁላችንም እኮ ድሮ ምን እንመስል ነበር፣ አሁን ምን እንድንመስል የሚለውን ነገር አስቡ። ሰው አይ ፎቶ አለ። እሷ እርግጠኛ ያን በራሷም የምታፍር ሴት አትመስለኝም፣ አታፍርበትም። ሀይሚ፣ ማንኛውም አይነት ፎቶ ብትለጥፉ፣ ምንም ብትሉ፣ የሰው ልጅ ከጊዜ ወደ ጊዜ ስቴፕ ባይ ስቴፕ ፊዚካሊ እየተቀየረ ነው የሚመጣውና እሷም እየተቀየረች ነው። ይሄ ነው ያለው። እነ ተማኑ ላይክ፣ ሼር፣ ሰብስክራይብ አድርጓችሁ አመሰግናለሁ። ባይ ባይ፣ ወዳችኋለሁ።